ግዙፉ የቴክኖሎጂ ኩባንያ አፕል 1.9 ሚሊዮን የሚደርሱ መተግበሪያዎችን ማገዱን ይፋ አደረገ። ሰላም ተመልካቾቻችን፣ በምን አዲስ በሳይበር ሰዓታችን ላይ ነው የምንገኘው። በዓለም ዙሪያ የተሰሙ አዳዲስ የቴክኖሎጂ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። አፕል 1.9 ሚሊዮን የሚሆኑ መተግበሪያዎችን ውድቅ አደረገ። ባሳለፍነው የፈረንጆቹ ዓመት በአፕል ስቶር ላይ ለመጫን ከቀረቡለት 7.7 ሚሊዮን መተግበሪያዎች ውስጥ 1.9 ሚሊዮን የሚሆኑትን ውድቅ ማድረጉን ይፋ አደረገ። አፕል የደህንነት ፖሊሲውን የሚጥሱ የደንበኞችን ግላይ መረጃ የሚመነትፉ ብሎም የክፍያ ስርዓትን መሰረት በማድረግ ገንዘብን መመዝበር የሚያስችሉ አታላይ መተግበሪያዎችን ለይቶ ውድቅ እንዳደረገ አሳውቋል። ከዚህ ጋር ተያይዞም በ2024 በሳምንት ውስጥ 813 ሚሊዮን የሚሆኑ ደንበኞች የጎብኟቸውን ወደ 2 ሚሊዮን የሚጠጉ አደገኛ መተግበሪያዎችን ማገዱን ይፋ አድርጓል። ከ146,000 በላይ የሚሆኑ የመተግበሪያ አበልጻጊዎች አካውንቶችንም ስለማስወገዱ ሪፖርቱ ጠቁሟል። በተጨማሪም ወሲባዊ ይዘት፣ ቁማር፣ መቆመሪያ፣ ማልዌር ተሸካሚና የተሰረቁ መተግበሪያዎች ማከማቻ የሆኑ 10,000 መተግበሪያዎችን ከአፕል ስቶር ስለማስወገዱ በሪፖርቱ ተዳሷል። ከዚህም ባሻገር አፕል 143 ሚሊዮን የሚሆኑ ሀሰተኛና የተጭበረበሩ የመተግበሪያ ግምገማዎችን ወይም አፕሪቪውና ሬቲንግ ማስወገዱን የዘገበው ኢንዲያን ኤክስፕሬስ ነው። ወደ ቀጣዩ መረጃችን ስናመራ ዋትሳፕ ከ15 ዓመታት ጥበቃ በኋላ በአይፓድ ላይ ለመጫን በቅቷል። ዋትሳፕ በአንድ ወር ውስጥ በዓለም ዙሪያ ከ3 ቢሊዮን በላይ አክቲቭ ተጠቃሚዎች ያገኘ ሲሆን ከነዚህም ተጠቃሚዎች መካከል ከ500 ሚሊዮን በላይ የሚሆኑት በሀገረ ህንድ የሚገኙ ዜጎች ናቸው። ታዲያ ዋትሳፕን ለተጠቃሚዎች በአፕል አይፓድ ላይ ተግባራዊ ለማድረግ 15 ዓመታትን ፈጅቷል። በአፕል ስቶር በኩል የተለቀቀው የዋትሳፕ መተግበሪያ ከአይፎን ስሪት ጋር ተመሳሳይ ተግባራትን የሚሰጥ እንደሆነም ተነግሯል። ሜታ ዋትሳፕን በአፕል አይፓድ ላይ ተግባራዊ ለማድረግ ይህንን ያህል ዓመት የፈጀበትን ምክንያት ከመግለጽ የተቆጠበ ቢሆንም የፋይናንስ ችግር አለመሆኑን ግን ይፋ አድርጓል። በአፕል አይፓድ ላይ አገልግሎት የሚሰጠውን የዋትሳፕ አገልግሎት ለመጠቀም ዌብቤዝድ የሆነውን ቨርዥን ወይም ስሪት መጠቀም ግዴታ እንደሆነ ሜታ አሳውቋል። ይህ የዋትሳፕ ስሪት እስከ 32 የሚደርሱ ሰዎች በአንድ ጊዜ በቪዲዮና ኦዲዮ መገናኘት የሚችሉ ሲሆን የአይፓዳቸውን የፊትና የጀርባ ካሜራዎች መጠቀም እንደሚችሉ ኢንዲያን ኤክስፕሬስ በዘገባው አስነብቧል። ወደ መጨረሻው መረጃችን ስናመራ ማይክሮሶፍት ማንኛውንም መተግበሪያ ማዘመን የሚያስችል ጥምረትን ይፋ አደረገ። ማይክሮሶፍት ዊንዶውስ ማንኛውም የሶስተኛ ወገን መተግበሪያዎችን እንዲያዘምን የሚያስችለውን ኦርኬስትሬሽን የተሰኘ ፕላትፎርም ይፋ አድርጓል። ዊንዶውስ የማይክሮሶፍት ሲስተምን በየጊዜው የሚያዘምን ቢሆንም ከማይክሮሶፍት ስቶር ውጪ የሚጫኑ መተግበሪያዎችን የሚያዘምንበት አማራጭ አልነበረውም። ከሶስተኛ ወገን የሚጫኑ መተግበሪያዎች ለሳይበር ደህንነት ጥቃት አጋላጭ እየሆኑ መምጣትና በመተግበሪያዎቹ ክፍተት አማካኝነት የሚደርሱ ጥቃቶችን ለመመከት በማሰብ ፕላትፎርሙ እንደተዘጋጀ ማይክሮሶፍት አሳውቋል። ኩባንያው አሁን ላይ የዊንዶ ዋና ክፍሎች ላይ ብቻ ማዘመኛዎችን እንደሚለቅ ጠቅሶ ማንኛውም መተግበሪያ ማዘመን የሚያስችለውን ጥምረት በመፍጠር እንደ ዊንዶ ዋና ክፍሎች ሁሉ ሌሎች መተግበሪያዎችን ማዘመን የሚያስችለውን አቅም ፈጥሯል። ተቋሙ ከቢዝነስ ጋር ለተያዙ መተግበሪያዎች ትኩረት እንደሰጠ የጠቆመ ቢሆንም ሌሎች መተግበሪያዎችንም እንደሚያዘምን አሳውቋል። ታዲያ ይህን ይህንን አገልግሎት ለመስጠት ዲቨሎፐሮች ያለሙትን መተግበሪያ በማይክሮሶፍት ስቶር ላይ መጫን ይጠበቅባቸዋል። ዊንዶ ዋና ዋና ክፍሎችንና ሌሎችንም መተግበሪያዎች ለማዘመን በተጠቃሚዎች ምቾት፣ ጊዜና የኮምፒውተራቸው የባትሪ ኃይል መጠን ላይ ተመርኩዘው እንዲያዘምኑ የሚያስችል አማራጭ አቅርቧል። ዘገባው የዘቨርጅ ነው። ተመልካቾቻችን የዛሬው የምን አዲስ በሳይበር መረጃዎቻችን የተከታተላቸዋቸውን ይመስሉ ነበር። ሳምንት በሌሎች መረጃዎች እስከምንገናኝ መልካም ሆኑ ተመኙ።